ይህ በፊታችሁ ያሉት ቀናቶች፣ ወራቶች እግዚአብሔር ከጥንት የነገራችሁን የትንቢት ቃሉን አካል የሚያለብስበት የሚፈጸምበት እግዚአብሔር ጎበኘኝ ከጥንት የተናገረኝን ለብዙዎች እግዚአብሔር እንዲያደርግልኛል እንዲሰራልኛል ብዬ የመሰከርኩትን በተስፋ በእምነት ጸንቼ የቆየሁበትን ነገር እግዚአብሔር በዓይኖቼ አሳየኝ በእጆቼም አስዳሰሰኝ ጆሮዬ በመስማት ብቻ አልቀረም የምትሉበት በእግዚአብሔር ተናግሮ አድራጊነት የምትደነቁበት አስቀድማችሁ ከመሆኑ በፊት በብዙዎች ፊት በእምነትና በጽኑ የእግዚአብሔር አቋም የተሞገታችሁለት የትኛውም ከልዑል የሰማችሁ ትንቢት አካል ለብሶ ተገልጦ ጌታ እኮ ነው የምትሉበት ወራት ይሆንላችሁ። መጽሐፋችን ሲናገር እግዚአብሔር ሳራ እንደ ተናገረ አሰበ ለሳራም እግዚአብሔር መልካምን አደረገላት ይላል። እና እግዚአብሔር ሳራን ሲያስባት፣ ሳራን መልካም ሲያደረግላት፣ ሳራን ሲጎበኛት እንዲሁ ተነስቶ አይደለም። ከረጅም ዓመታት በፊት ትንቢትን ተስፋን ሰጥቷት ነው። አው ሳራ የረጅም ዘመን ትንቢት ሰሚ ሰሚናት እግዚአብሔር ልጅ ይሰጠናል ብላ ለብዙ ሰዎች የተናገረች ያወጀች ናት። ነገር ግን ያ ከመሆኑ ይልቅ በህይወቷ ላይ ተቃራኒው ነገር ነበረ ሲታይባት የነበረው። እግዚአብሔር ተናጋሪ ብቻ ተንባይ ብቻ አውሪ ብቻ ሳይሆን በራሱ ዘመን በራሱ ወራት በራሱ ቀናት ደግሞ የተናገረውን ያወራውን ለሰዎች ያስታወቀውን የሀሳቡን እውቀት አካል ያለብስ ዘንድ ደግሞ የሚመጣም አምላክ ነው። ስለዚህ ብዙዎቻችሁ ከእግዚአብሔር ሰምታችሁ በእምነት ተናግራችሁ ለብዙዎች አውርታችሁ፣ ነገር ግን የተናገራችሁት ሳይሆን የእሱ ተቃራኒ በህይወታችሁ ላይ ያለፈ ህይወት እንደዛ ሆኖ አያከትምም። ከእግዚአብሔር ከሆነ በእርግጥ የሰማችሁት፣ እግዚአብሔር ከሆነ በእርግጥ የተናገረው፣ የራሱን ጊዜ የራሱን ሰዓት ጠብቆ ያን ድምፅ አካል ያለብሰዋል። እናንተም በተራችሁ እንዲህ ትላላችሁ። ተናግሮኝ አላፈርኩበትም፣ አምኜው አላፈርኩበትም፣ ያደርግልኛል ብዬ አላፈርኩበትም። የምትሉበትን የጥንት ትንቢቶቻችሁን እግዚአብሔር ስጋ እያለበሰ ለመደነቅ ለመገረም፣ ጌታ ጎበኘኝ ለማለት አንደበታችሁ ደግሞ አሁን የሚከፈትበት ወራት ይሁንላችሁ። ያለቀሳችሁበት ዘመን እግዚአብሔር ከእናንተ ጋር እንደሌለ የተሰማችሁ ዘመን፣ ሌሎችም አይተው ጌታማ ከእነሱ ጋር፣ ከእሷ ጋር፣ ከእሱ ጋር ቢሆን ኖሮ ስለምን ይሄ ሁሉ ያልፍበታል ያሏችሁ ዘመን አክትሞ ጌታ ከእሱ ጋር፣ ከእሷ ጋር፣ ከእነሱ ጋር አለ የሚባልበት እናንተም በእርግጥ ከእኔ ጋር ጌታ አለ የምትሉበት ድንቅ የእግዚአብሔር አብሮነት የሚታይበት የምስክርነት የክብር የእግዚአብሔር የተስፋ ቃሎች የመፈጸም ወራት ቀናት፣ ዓመታት ይሆንላችሁ። ጌታ እንደተናገረው በመገለጥ ያስደንቃችሁ፣ ያስገርማችሁ። አንደበታችሁን በልል ታይሙላ ባላችሁበት ስፍራ የናዝሬቱ ኢየሱስ እንዲህ ላለ አሰራሩ የመለኮቱን ኃይል በቤታችሁ በቢዝነሳችሁ በማንኛውም የህይወት ስርዓታችሁ ላይ በኢየሱስ ስም እንዲገለጽ ጸልያለሁ። ተባረኩልኝ። ይህ ለእናንተ ከጥንት የተነገረ ስጠብቁት የነበረ የትንቢት የተስፋ ቃል ድምጻችሁ ስጋ እየለበሰ እግዚአብሔርን የምትባረኩበት ወራት ይሁንላችሁ። እወዳችኋለሁ። ተባረኩልኝ።